ኮንትራት ከሆነ ግዴታ ደማን ያስፈልጋል። መዳሞቹ ግዴታ ደማን ማሰራት አለባቸው። ደማን የማታቋርጥ ልጆች ካላችሁ ሐኪም ቤት ከታመማችሁ በራሳችሁ ገንዘብ ሳይሆን ያ ደማን ካለ በእሱ ነፃ መጠቀም ትችላላችሁ ማለት ነው። ስለዚህ ግዴታ እሱን ማሰራት አለባቸው። ካልሆነ ደግሞ ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ወይ? ያላችሁበት ይብዛ ፍቅር ነኝ ከመዳም ኩሺና። ዛሬ መዳም ቤት በፍጹም ልንደራደርባቸው የማይገቡ ሰባት ነገሮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ሆኑ። በአንደኛ እየላችሁት የመጣው ነው፣ የምንተኛበትን ቦታ የመጠየቅ መብት አለን። ስንገባ ስራ ስንገባ፣ የታለ የምተኛበት ቦታ መኝታ ክላሴ እየታለ ብለን እነሱም መጠየቅ ይኖርብናል። ብቻ ከእነሱ ጋርም አንጥፈን ይሁን ከልጆቻቸው ጋር የሚሆን ብቻ የምንተኛበት ቦታ ሊኖረን ይገባል። ስለዚህ መኝታ ሊኖረን ይገባል። እነሱም ለእኛ የማዘጋጀት ግዴታ አለባቸው ማለት ነው። በቀጣይ ደግሞ እላችሁ የመጣውት ልብስ የስራ የስራ ልብስ የማምጣት ግዴታ አለባቸው። ዩኒፎርምም ይሁን ቀሚስም ይሁን ብቻ የስራ ልብስ የማምጣት ግዴታ አለባቸው። ስንሰራ ሙቀት ነው፣ ቶሎ ቶሎ ልብሶቻችንን መቀየር ምናምን ስለሚኖርብን እነሱ መቀየሪያ ልብስ የማምጣት ግዴታ አለባቸው። እኛም ደግሞ ልብስ አምጡልን የማለት መብት አለን ማለት ነው። ስለዚህ የምንሰራበትን ልብስ መዳሞቻችን የማምጣት ግዴታ አለባቸው። ያመጡትን ደግሞ እኛ መልበስ ይኖርብናል። መምረጥ ምናምን ያው ለስራ እስከመጣን ድረስ የመጣለንን ይሁነን እንጂ ሰርተን ለብሰን መስራት ይኖርብናል ማለት ነው እና መዳሞቻችን ግዴታ የስራ ልብስ ማምጣት ይኖርባቸዋል ማለት ነው። ሌላው ደግሞ ምግብና ውሃ ነው። መዳሚያችን ግዴታ ምግብና ውሃ ለእኛ ማዘጋጀት አለባት ማለት ማምጣት አለባት የምንበላው ምግብ ግዴታ እሷ መቻል አለባት ማለት ነው። አንዳንዶች ራሳቸው ሰራተኞች የሚችሉ አሉ። ስለዚህ ምግብና ውሃ ግዴታ መዳሞቻችን መቻል አለባት። ውሃ ስንል ደግሞ ማለት ነው፣ ለራሳቸው የሀይላንድ ውሃ እየጠጡ ለሰራተኞች ኩሽና ውስጥ እያሞቅን ምግብ የምንሰራበትን የሚሰጡ መዳሞች አሉ። ያ ኩሽና ያለው ውሃ ጨው ስላለው ስንጠጣ ኩላሊታችንን ሊጎዳ ይችላል እና ቆዳችንን ሊያበላሽ ምናምን ስለሚችል እሱን አልጠጣም ይሄ ጨው ነው የሀይላንዱን ነው መጠጣት እንፈልገው የማለት ማለት መብት አለን። ስለዚህ ውሃ ምግብ የማዘጋ የመስጠት መብት አላቸው ማለት ነው እና ግዴታ አለባቸው እኛም ደግሞ የመጠየቅ መብት አለን ማለት ነው። እና ሌላ ነገር ደግሞ የንጽህና መጠበቂያ ነው። የንጽህና መጠበቂያ የማምጣት ግዴታ አለባቸው። እኛም ደግሞ የመጠየቅ መብት አለን። ሳሙና፣ ሻምፖ፣ የምንታጠብበትን፣ ሞዴስ፣ የተለያዩ ነገሮችን መዳሞቻችን ለእኛ የማምጣት ግዴታ አለባቸው። ለምሳሌ ቋንቋ ራሱ የማንችል ከሆነ ፎቶ አንስተን ማሳየት ይኖርብናል። ይሄንን አንጭልን፣ ይሄንን ብለን ፎቶውን እናሳያለን። እነሱ ግዴታቸው ስለሆነ ስለሚያውቁ የንጽህና መጠበቂያዎችን ያመጡልናል ማለት ነው። እና እኛ የማውራት የመናገር አንጭልን እንደዚህ አድርግልን የማለት መብት አለን። እነሱም ደግሞ ይሄንን ነገር የማምጣት መብት አላቸው። በተለይ ኮንትራት ቤት ያላችሁ ልጆች ማለት ነው እና አዳዲስ ልጆች የሆናችሁ ልክ እንደገባችሁ ማለት ነው፣ አታስለምዷችሁ እንደዚህ ስላችሁ ልክ እንደ ገባችሁ በራሳችሁ ገንዘብ እንዳትገዙ። አንዴ ስትገዙ ካዩ ደግሞ እነሱ ምን ያደርጋሉ? ችግር የለም ትገዛለች እያሉ ምንም ነገር አይገዙም ማለት ነው። ስለዚህ ልክ እንደ ገባችሁ የታለ ሳሙና፣ የታለ ሻምፖ፣ የታለ የምጠቀምባቸው ንጽህና መጠበቂያዎቼ፣ የታለ ሞዴስ ብላችሁ እናንተ መናገር አለባችሁ። ግን አንዴ እናንተ መግዛት ከጀመራችሁ በቃ አያመጡም ማለት ነው። አንድ ካስለመዳችሁ በኋላ ማምጣት አይችሉም። ስለዚህ አለማስለመድ ነው ማለት ነው። በቀጣይ ደግሞ ደሞዝ ነው። በደሞዛችሁ መደራደር የለባችሁም። ደሞዛችሁም በየወሩ መቀበል አለባችሁ ማለት ነው። አሁን ለምሳሌ አንዳንድ ልጆች ለምን እቀበላታለሁ ለማልክ ነገር ችግር የለውም። ሁለት ወር ይሁን ሶስት ወር ይሁን አንድ ላይ አጠራቅሜ እቀበላትና እልካለሁ የምትሉ ልጆች አላችሁ። እና እሷም ደግሞ የለኝም በቀጣይ ወር አንድ ላይ ይሰጣችኋለሁ ምናምን ልትል ትችላለች። የራሷ ጉዳይ ደሞዝ መክፈል ካልቻለች ሰራተኛ ለምንድን ነው የቀጠረችው? ስለዚህ እኛ ከሀገራችን የወጣ ነው የምንበላው የምንለብስ ወይንም የምንተኛበትን ነገር ሀተን ሳይሆን ራሳችንን ለመቀየር ነው፣ ገንዘብ ፈልገን የመጣ ነው እንጂ ሌላ ምግብ ምናምን አተን አይደለም። እግዚአብሔር ይመስገን እና ደሞዛችሁን ወር በወር መቀበል አለባችሁ መጠየቅ አለባችሁ ማለት ነው። የማትሰጥ ከሆነ ደግሞ አይ መዳም፣ እኔ ደሞዜን ካልሰጠሽኝ መስራት አልችልም። እኔ ደግሞ ብሬ ብሩን እፈልጓለሁ ወደ ኢትዮጵያ መላክ ፈልጋለሁ። ቤተሰቦች ይፈልጋሉ። ስለዚህ ቀኔን እንድታሳልፊ አልፈልግም እና ደሞዛችሁን በየወሩ የመጠየቅ መብት አላችሁ። እና እሷም ደግሞ ግዴታው ነው ሰራተኛ እስከቀጠረች ድረስ ወሩ ሲደርስ የቀጠረችበትን ደሞዝን የመስጠት ግዴታ አለባት። ሙሉ ደሞዝን የመስጠት ግዴታ አለባት። እኛም ደግሞ እሷን የመጠየቅ መብት አለን ማለት ነው። አሁን ለምሳሌ ካሳለፈች ቀኑን ከቆየች ምናምን ነገር አልሰራም ብትሉ የእሷ ጥፋት ነው እንጂ የእናንተ ጥፋት አይደለም። ምክንያቱም በየወሩ ነው መስጠት ያለባት። እሷ ጋ አጠራቅማችሁ አንድ ላይ ወስዳለሁ ምናምን ብላችሁ በኋላ የሚፈጠር ነገር አይታወቅም። ልትጣሉ ምናምን ትችላላችሁ። ያኔ ደግሞ ደሞዛችሁ እሷ ጋ ስለሆነ በዛ ልትይዛችሁ ትችላለች። ያንን ደሞዝ ላሰጣችሁ ትችላለች። ያም ሆነ ይሄ ከዚህ ሁሉ ጭቅጭቅ ደሞዛችሁም በየወሩ በየወሩ ኢትዮጵያ ባትልኩ ራሱ እጃችሁ አስቀምጦ እሷ እጅ ግን እንዳይቀመጥ ማለት ነው። እና ሌላ ነገር ደግሞ ሌላ ቤት የመስራት ግዴታ የለባችሁም። እሷ ለምሳሌ እናቷ ጋር እናቷ ጋር ልትሄድ ትችላለች፣ እህቶቿ ጋር ልትሄድ ትችላለች። እዛ እናንተን ይዛ እየሄደች እዛ እናንተን ስራ የማሰራት መብት የላትም። እናንተን ደግሞ አልሰራም ማለት ትችላላችሁ። አሁን ለምሳሌ ሌላ ቤት ሄዳችሁ ሰራተኛ ስትሰራ ካያችሁ እሷን በፍቃደኝነታችሁ ማገዝ ትችላላችሁ። ግን የእናንተ መዳም እህቷ ጋር እናቷ ጋ ይዛ ሄዳ ግርግዳ እጠቢ፣ መስታወት እጠቢ፣ መኪና እጠቢ፣ ግቢያ የማለት መብት የላትም። አንሰራም። እኔ የመጣሁት ለአንቺ ቤት ነው እንጂ ለእሷ ቤት አይደለም። ለዚህ ቤት ነው እንጂ ለዚህ ቤት አይደለም። ስለዚህ እኔ አልሰራም የማለት መብት አላችሁ ማለት ነው። እና ግዴታ አይደለም መስራት፣ ሌላ ቤት ሄዶ በፍቃደኝነት ካልሆነ ወዳችሁ ፈቅዳችሁ ካልሆነ በስተቀር እሷ ስሩ ስላለች ብቻ ሌላ ቤት ሄዳችሁ የመስራት ግዴታ የለባችሁም ማለት ነው። አሉ አንዳንድ መዳሞች ይዘው እየሄዱ እናት ቤት እህት ቤት ምናምን ምናምን በቃ የሚያሰሩ የራሳቸውን ቤት አሰርተው እሱ ካለቀ በኋላ እዛ ሄደውም እንደዚህ አድርጊ እንደዚህ አድርጊ ብለው የሚያዘዋሉ። በተለይ አዲስ ልጆች፣ እሷ እንደፈለገች ስታዛችሁ እየፈራችሁ እናቷ ቤት እህቷ ቤት ሁሉም ቤት እየሄዳችሁ የምትሰሩ ልጆች አላችሁ። ግን ይሄ አልሰራም ማለት መብት አላችሁ። እኔ የመጣሁት ለዚህ ቤት ነው እንጂ ለዚህ ቤት አይደለም። ስለዚህ እዚህ ቤት የመስራት ግዴታ የለብኝም ማለት አለባችሁ ማለት ነው እና አልሰራም በሉ። ሌላ ደግሞ ደማን የሚባል ነገር አለ። መዳም ቤት ስትቀመጡ ኮንትራት ከሆናችሁ ለምሳሌ፣ አያድርገውና ከታመማችሁ፣ ሰው ልጅ ሊታመም ይችላል። እና ደማን ካለ ሐኪም ቤት ከሄዳችሁ በራስ ብር አትከፍሉም። ያንን ደማን አሳይታችሁ ነው የምትታከሙት። ግን ያ ነገር ካልተሰራላችሁ በራሳችሁ ነው የምትታከሙት ማለት ነው፣ በራሳችሁ ገንዘብ። እና ደግሞ ያንን ነገር መጠየቅ አለባችሁ። እኔ እኮ ኮንትራት ነኝ ውጭ አይደለም የሚሰራው ስለዚህ በራሴ ገንዘብ ለምንድን ነው አክም ቤት የምሄደው በራሴ ገንዘብ ለምንድነው የምታከመው ብላችሁ መጠየቅ ይኖርባቸዋል ማለት ነው። እና አንዳንድ መዳሞች ደማን አያሰሩም በራሳችሁ ገንዘብ ነው አሞናል ብትሉ ራሱ ሂዱ ነው የሚሉት፣ ግን ገንዘብ አይሰጡም። እና ምን ማድረግ አለባችሁ ሐኪም ቤት ራሱ ከሄዳችሁ መቼም እየታመማችሁ እነሱ ሐኪም ቤት አንወስድም ካሉ መሞት የለም አይደለ ሂዱና ሬሲቲውን ይዛችሁ ትመጣላችሁ። ከዛን ያንን ደረሰኝ ትሰጣላችሁ። ከዛን ያንን አይተው ያወጣችሁትን ወጪ ለእናንተ ይሰጣሉ። ካልሆነ ደግሞ ለቢሮችሁ ደውላችሁ ሐኪም ቤት ሄጂ ይህን ያህል ብር ጨርሽ ብላችሁ ያንን ካርድ ማሳየት ትችላላችሁ። ያንን አይተው ማስከፈል ይችላሉ። ስለዚህ ደማን የማሰራት ግዴታ አለባቸው እናንተን ደግሞ ዳማን አሰሩ ብላችሁ የመጠየቅ መብት አላችሁ ማለት ነው። እና ይሄን ይመስላል ውዶቼ፣ ስለተከታተላችሁኝ በጣም አመሰግናለሁ። ከተመቻችሁ ሰብስክራይብ አድርጉ፣ ሌሎች ልጆች ከእንድ ደርስ ላይክ አድርጉ። ወዳቸዋለሁ። ደህና ሁኑልኝ። ባይ